ምን አስቦ ነው የሚከተለኝ? ጠርጥሮች ነው መሰለኝ። እሺ፣ አሁን አት አትፍሪ። ዝም ብለሽ ሳትደናበሪ መራመድሽን ቀጥይ። ቆይ ስትል ልደውሪለት

ዋ! የጅል ስራ ትስሪ። እኔ ያለው እኔ ያለው ምንም ማያርግሽ። እስቲ የጓደኛሽን ስልክ ስጭኝ አንዴ ልደውልበት አንዴ ላይ አዳ ልደውልበት እኔ ባላንስ የለውም። እሺ። ውይ፣ ገጨው። በጣም ይቅርታ። እሺ፣ እሺ፣ ችግር የለውም። የምር በጣም ይቅርታ። ችግር የለውም አልኩሽ እኮ። የኔ ጥፋት ነው፣ እያየሁ መሄድ ነበረብኝ። ግን ይቅርታ አረክልኛል መሰለኝ ሁሉ ተደምቼ ዞር ቤ ካልሆነ የከፋ ነገር ነው የሚደርስብሽ። ውይ ረስቸው፣ ለካ ፓስወርዱን አላውቅም። ምን ያዥልኝ ብላኝ እኮ ነው። ይሁን እስቲ። አሁን ተከፋፍለን ሂድ፣ በኋላ እንገናኛለን። አንቺ በዚህ ጋር ሂጂ፣ አንቺ ደግሞ በዛ ጋር ታዲያ፣ ተጠንቀቃችሁ ሂዱ። ይሄ ልጅ በጣም አፍልቷል። የሆነ ነገር ማድረግ አለብን። አስጨነቀን እኮ። ተው ብሎም አልተው ብለዋል። ዋጋውን ነው የምሰጠው። ምን ልታረግ ማደርጎን ያውቃሉ። ከዚህ በላይ ልታገሱ። ተው ቸኩለክ ማይሆን ነገር እንዳትወስ፣ እና እንዲሁም ቅፋት እየሆነን፣ ተው እንዲማ መተው የለብንም ግን ቸኩለንም ሁሉንም ነገር ማበላሸትም የለብንም። እና ምን እናድርግ? በጣም አቅደን እነሱን ማጥቃት ያለብን። እድሏ ወዬ የስራሽ ነገር እንዴት ሆነልሽ? ኧረ እኔ እንዲጠሙብኝ ማቅ ምንም ስራ ጠፋ? ደላላው ይጠራኛል ይመልሰኛል። አሁንማ መመላለሴን ወዶት እየመሰለኝ ነው። አይዞሽ፣ ያጋጥማል። ይሁን እስቲ ምንድን ነው ምን አስቦ ነው? ምን አባቱ አውቅ የለት። ከዚህ በኋላ ግን በጣም መጠንቀቅ አለብሽ። እንዴት ብዬ እንዲህ እየተከተለኝ። አትፍሪ፣ እኔ እያለሁ ጫፍሽን አይነካም። ይሄ ነገር ቢቀርብኝ ይሻላል፣ በጣም እያስፈራኝ ነው። ንዋ ስንት ነገር አውርተን መሀል ላይማ አናቋርጥም። ዛሬ የተፈጠረውን አይተዋላ። አናቲ ምንም አላረገችም እኮ እና የሆነ ነገር እስኪ እስኪያደርገኝ ልጠብቅ እዚህ ደርሰንማ ተስፋ አንቆርጥም! እኔ ነኝ በአንቺና በሱ መሀል እኔ። ያለው ግን እኮ ዝም ብለሽ ምን ነው? እሺ በቃ አቤኔ። ወይ እድሏ ከዜማ በኋላ ላይ ማፍቀር ሀሳብ የለህም። ግን ፍቅር እኮ አንዴ ነው። እድሏ ጠጋኝ ካገኘ ልብ እኮ ተሰብሮ ማፍቀሩን አይተውም። አንድ ቁም ነገር አዘል ቀልድ የሚመስል አባባል አለ። አንድ ማፍቀር ግድ ሁለት ማፍቀር ልምድ ሶስት ማፍቀር ንግድ ይባላል አይደል የሚባለው። እሱ ዝም ብሎ አባባል ነው እንደውም ፍቅር ባንዳይሰምር ይባላል ከዚህ በኋላ በደንብ መጠንቀቅ ሳይኖርብን አይቀርም። አው እኔ ይሄ አዳም ይባላል ምንም አልጣመኝም። እንዴ አስጨነቀን እኮ ይሄ ጥላቢስ፣ በጣም እየተከታተለን ነው እንዴ። ዛሬ እኮ ለጥቂት ይዞ ነበር። በስማም በስተት። እንዳያይክ ካየህ፣ ሁሉም ነገር ያበቃል። አረ ከዚህ በኋላ እጠነቀቃለሁ። ኖዋ አንቺ ደግሞ በቻልሽው መጠን አቤኔ ለብቻሽ የምታገኝበትን ሁኔታ አመቻች። አረ ከዛ ንቅንቅ ሞይል ግን፣ ሞክራለሁ። እንዴትም ከዛ ሰፈር ውጭ ያገኙ ቢያንስ ያዳ ነገሩን እስኪረሳ። አሁን ስራው አንቺ መከታተል ነው የሚሆን። እሺ ግን እስከ መች ነው እንዲህ የምንቀጥለው? ትንሽ ቀን ብቻ ከዛ ነስቤለታለሁ። አገኛት አረ ምን አባቷ አገኛት አለው ልደርስባት ጫፍ ደርሼ አንዷ ጀዝባ መታ ሁሉም ነገር አበለሸችው ተዋቴት አባቷ ትሄዳለች እንደማስቲሻ ቤኒ ላይ ጥብቅ ብላ ግን እየተከተልኳት እንደነበረ ያወቀች ይመስለኛል እንዴት አረማመዷ ልክ አልነበረም በዛ ላይ ከሆነ ሰው ጋር ስልክ እያወራች ነበር አልኩህ እኮ ይህች ልጅ የሆነ ችግር አለባት በቻልነው መጠን ቶሎ ማጣራት አለብን። እሱ ያንተ ስራ ነው። አንቺም ከአቤኒ ጋር አንድ ላይ ጊዜ አትስጫቸው። እኔማ ምን ጊዜ ሰጣታለሁ? ብኖርም ባልኖርም ግድ አይሰጣትም እኮ። ብቻ አንቺ ከዚህ በላይ በደንብ እንዳይግባቡ ለማድረግ ሞክሪ እሺ። አኒ ወይዬ ደህና ነህ አለሁ ይመስገን ዛሬ ብቻችንን ቮካል ብንሰራ አይመችህም እንዴ አይ ዛሬ እንኳን ብዙ ስራ የለኝም ይመቸኛል በቃ ስትወጣ ደውልልኝ ሰው የማይበዛበት ቦታ እንገናኛለን እሺ ኑሃ ይሄን ነገር ከዚህ በላይ ማስረዘም የለብሽም። ዛሬ በእጅሽ አስገብተሽ ከዚህ ስራ ለአንዴ እና ለመጨረሻ ጊዜ መገላገል አለብሽ። አንተ ሰውዬ በቃ መሰለብ ጀመርካ። የሆነ ሰው ላገኘ እኮ በዛው ሄጄ ነው። አይ ይሁንልህ። እስቲ ምን ነው ዛሬ ታዲያ ብቻህን? ባልደረባ እሁድ ሄደች። አረ ሰሞኑ አዲስ ጓደኛ አገኘው እያለች መመላለስ ብስታለች። ይልቅ ስማኝ እስቲ፣ ይህን ሰሞኑ የምታደርገው ነገር ምንም እያመንኳት አይደለም። አኳኳኗ፣ አለባበሷ፣ አዲስ ጓደኛ ተዋውቃ በሁለት ቀኑ ስልኳን አምና ሰጠች ማለቷ ማለት ለምን ትዋሻለች? ምን ምክንያት አላት? እንጃ፣ ግን እሱን አንተ እንድታጣራልኝ ነው የምፈልገው። እሺ፣ አታስብ አጣራለሁ። እሺ፣ ደግሞ ዝም ብለህ ካትጥፋ። እሺ፣ ከዛሬ ጀምሮ አልጠፋም። ዛሬም ካንተ ጋር ነው የምውለው። አይ ዛሬ እንኳን እኔም እዚህ አልውልም። ማለት የት ልትሄድ ነው? እኔው ወንድምህ ቮካል አሰርህኛለሁ። አንዷን ጓደኛዬን ቮካል አሰራት ነው። ሰሞኑን ብዙ አዲስ ጓደኛ እያፈራህ ነው። እና አዲሷን ጓደኛ አስተዋውቀኛ። አስተዋውቃለሁ፣ ግን ዛሬ አይደለም። ዛሬ ብቻ ነው ልታገኘኝ የፈለገችው። አብሽር። የልጅቷ ጉዳይ እንዴት እየሄደ ነው? አንዴ ጥፊ ቀመስኩ፣ አንዴ ደግሞ ያተንከሲስ አቋረጠኝ። ያዳ ለምን እንደላካት ቶሎ ማወቅ አለብን። ይዛ ነው አያሳስብ። ቢዘገይም አህያ የጅብ መሆኑ አይቀርም። ጠብ ነው ማድረጋት? አይ ጠብ ጠብ አደርጋለሁ ብለ ያዳ ጠብ እንዳያደርግ ይልቅ እሱን ፍራ። ደሙ ሁሌም እሱ ያለችበት አካባቢ ላይ አይጠፋም። ይሄ መርዝ

ጎብዝ፣ አሪፍ ሰርቻ አለዋ። በጣም ጥሩ ግን፣ ሀይ ፒች ላይ ሰርሽ ቮካል ደጋግመሽ ስትሰር ይስተካከላል። እሺ። ምን እያረግሽ ነው? እኔ አፍቅሬሻለሁ አቤኒ። እኔ እኮ ነገሬሻለሁ ኖሃ፣ ልቤ ሌላ ጋር ነው። አቤኒ፣ አንድ ዕድል ብቻ ስጠኝ። እኔ በጣም አፈቅራለሁ ኤውልሽ። ኖሃ፣ አንቺ በጣም ጥሩ ልጅ ነሽ። እኔ ግን ልቤ ያለው ሌላ ቦታ ነው እና እኔ በጣም ማፈቅራት ልጃለች። አንቺም ታውቂያለሽ። እንደዚህ አይነት ሀሳብ ታይ እና ይልቅ ጥሩ ጓደኛሞች መሆን እንችላለን። እሺ የኔ ቆንጆ፣ አንተ ልጅ ሳላይሽ መዋል ማደርም እየከበደኝ ነው። በረኪና ጠጣበት፣ አሪፍ ነው አሉ። ተይ ግን በኋላ ተሽኝ እንዳይቆጨሽ ሙዛዛ